ክብር ለእግዚአብሔር ይሁን። ሰሞኑን የአገልጋይ የትኩረት አቅጣጫዎች የሚል ሀሳብ እያነሳሁ ነው። ቤተ ክርስቲያንን ስናገለግል፣ የአዲስ ኪዳንን ሕዝብ ስናገለግል፣ ኢየሱስ ክርስቶስ በደሙ የዋጀውን ትውልድ ስናገለግል፣ ልናተኩርባቸው የሚገባ ነገሮች አሉ ሙሉ በሙሉ ትኩረታችንን ልናስቀምጥባቸው አተኩረን ልናያቸው የሚገባ አሉ። ከእነሱ መካከል አንዱ ራሱ እግዚአብሔር ነው። አገልጋይ እግዚአብሔር ላይ ካላተኮረ፣ እንደሚገባ ወደ እግዚአብሔር ካልተመለከተ፣ እግዚአብሔርን ካላሰበ፣ መልእክት አይቀበልም፣ አያይም፣ አይሰማም። ካልሰማና ካላየ ደግሞ ለሕዝቡ የሚያሰማው የለውም የሚያሳየው የለውም የሚለውን ባጭሩ ተናግሬ ያለሁ። ዛሬ ደግሞ ሁለተኛውን የትኩረት አቅጣጫ ነው የማነሳው። አንድ አገልጋይ ተገቢ አገልግሎት፣ ትክክለኛ አገልግሎት እንዲሰጥ ካስፈለገ በተገልጋዩ ሕዝብ ላይ ማተኮር አለበት። ተገልጋዩን ሕዝብ እንደሚገባ ማየት አለበት። በተገልጋዩ ህዝብ መካከል ያሉ ነገሮችን በትኩረት አይ ተመልክቶ መለየት አለበት። ተገልጋዩ ህዝብ ያለበትን ሁኔታ ማወቅ አለበት። አገልጋይ ምንም አይነት አገልግሎት ይስጥ፣ ምንም አይነት አገልግሎት ይስጥ፣ ተገልጋዩን ህዝብ መመልከት አለበት፣ በትኩረት ማየት አለበት። አንድ አገልጋይ ሐዋርያው ጳውሎስ ለቆሮንቶስ አማኞች ስጽፍ አንደኛ ቆሮንቶስ መልእክቱ ላይ በእናንተ መካከል መለያየት እንዳለ የቀሎኤ ቤተሰቦች ነግረውኛል ይላል። ነግረውኛል፣ ሰምቻለሁ። በእናንተ መካከል መለያየት አለ። ተከፋፍላችኋል። ተለያይታችኋል። በአንድ ሀሳብ በአንድ ልብ እየሄዳችሁ አይደለም። ስለ እናንተ ሰምቻለሁ። ትኩረቴ፣ ልቤ በእናንተ ላይ ነው። ሁኔታችሁን እጠይቃለሁ፣ ሁኔታችሁን እፈትሻለሁ ገመግማለሁና ጠይቄ የተረዳሁት በመካከላችሁ መለያየት እንዳለ ነው። እንደማትስማሙ፣ በአንድ ሀሳብ እንደማትሄዱ፣ የተከፋፈለ ሀሳብ፣ የተከፋፈለ ልብ እንዳላችሁ ተረድቻለሁ፣ አውቅ ያለሁ ይላቸዋል። ሌሎችንም አገልጋዮች ወደ ተለያዩ ሀገሮች ወደ ተለያዩ ቤተክርስቲያኖች ስልክ ሲያሰማራ ሰብከው እንዲመለሱ ተናግረው እንዲመጡ ብቻ ሳይሆን የሕዝቡን ሁኔታ እንዲያጠኑ እንዲመለከቱ ትኩረታቸውን በተገልጋዩ ሕዝብ ላይ እንዲያደርጉ አጥብቆ ያሳስባቸው ነበረ፣ ያሳስባቸው ነበረ። አገልጋይ ሰብኮ የሚሮጥ አይደለም። ተንብዮ የሚሮጥ አይደለም። አገልጋይ ተናግሮ አጨብጭቦና አስጨብጭቦ የሚሄድ አይደለም። አገልጋይ ህዝቡን የሚያይ ነው፣ የሚመለከት ነው፣ በህዝቡ ላይ የሚያተኩር ነው። እርሻው ላይ ካላተኮርን የምንዘራውን ዘር በትክክል ልንመርጥ አንችልም። መሬቱ ምን አይነት ዘር ነው የሚያስፈልገው? ምን ብዘራበት ነው የሚሻለው? ብለን ካላልን፣ ትኩረታችሁ በመሬቱ ላይ ካልሆነ የሚረባ ነገር ልትዘሩ አትችሉም። እንደ አንድ ገበሬ እንደ አገልጋይም ይሄ ህዝብ የሚያስፈልገው ነገር ምንድን ነው? ለዚህ ህዝብ ሊነገረው የሚገባ ነገር ምንድን ነው? ምንድን ነው መማር ያለበት? ስለምንድን ነው መሰበክ ያለበት? ስለምንድን ነው መመከር ያለበት? ስለምንድን ነው መሰልጠን መማር ያለበት ብለን አስበን ተመልክተን አተኩረን የማንለይ ከሆነና ዝም ብለን ማለዳ ተነስተን እየመጣን በልቤ ያደረ በልቤ የዋለ የምንል ከሆነ እኛንም ራሳችንን የእግዚአብሔርንም ሕዝብ እንጎዳለን። እኛ አገልጋዮች ሰው በልቡ ያደረው ማገልገሉ መጥፎ ነው እያልኩ አይደለም። በልቡ ውስጥ የተመላለሰውን ሀሳብ ለሕዝብ ማካፈሉ መጥፎ ነው እያልኩ አይደለም። ነገር ግን የሕዝቡ ሁኔታ ሊታወቅ ይገባል። እንደዚህ ካልሆነ ማልቀስ የነበረበትን ህዝብ እልል ናስ ብላለን። እልል ማለት የነበረበትን ህዝብ ደግሞ ልናስለቅስ እንችላለን። እንደሚገባ አተኩረን ህዝቡን የማንመለከት የማናይ ከሆነ በየማለዳው እየመጣን ለእኛ ቅርብ የሆነ ለሀሳባችን ቅርብ የሆነ ቶሎ የተገኘልንን ነገር ተናግረን መሄድ ላይ የምናተኩር ከሆነ አገልግሎታችን የግብር ይውጣ ነው የሚሆነው። ውጤታማ ላይሆን ይችላል። ህዝቡን ላይለውጥ ይችላል። ህዝቡን ላይጠቅመው ይችላል። ህዝቡን አተኩረን የማንመለከት ከሆነ ህፃናትን አጥንት ቆርጥሙ ብለን አዛውንትን ደግሞ ትልልቆችን ደግሞ አዋቂዎችን ደግሞ ጡጦ ጥቡ ልንል እንችላለን ማለት ነው ልንሳሳት እንችላለን አተኩረን የማንመለከት ከሆነ አተኩረን የማናይ ከሆነ የህፃናትን ምግብ ለአዋቂዎች አዋቂዎችን ምግብ ደግሞ ለህፃናት ልናቀርብ እንችላለን ማለት ነው አተኩረን የማንመለከት ከሆነ በሽተኞች፣ ታማሚዎች፣ ተኝተው ያሉ ጤነኞችን የዘናኪን ቤት ልንሄድ እንችላለን ማለት ነው። አገልጋይ በሚያገለግለው ህዝብ ላይ ሙሉ ትኩረቱን ማስቀመጥ አለበት። ተናግሮ መሄድ ሳይሆን የህዝቡን ሁኔታ ለማወቅ መጣር መሞከር አለበት። ስለ እናንተ እንዲያውቁ ይላል ጳውሎስ። ይልካል፣ አገልጋዮችን ያሰማራል። ሂዱ ውስጥ እነዚህ ሰዎች እንዴት ባለ ሁኔታ ውስጥ እንዳሉ አይታችሁ ኑ፣ ሂዱ ጠይቁ፣ ሂዱ ተመልከቱ፣ ሂዱ እዩ እያለ ያሰማራ ነበረ። ለራሱም ለማገልገል ሲሄድ ተናግሮ አይሄድም። ሁኔታቸውን ያያል፣ በመካከላቸው ይውላል፣ በመካከላቸው ያድራል። የሚኖሩበትን ሁኔታ መንፈሳዊ ሁኔታቸውን፣ አካላዊ ፊዚካላዊ ሁኔታቸውን ይመረምራል፣ ይገመግማል። በዚያም መሰረት ቀጣይ አገልግሎት ሊሰጣቸው የሚገባ እንዴት ያለ እንደሆነ ይለያል። የቆሮንቶስን ሰዎች እንደዚህ ነው ያገለገለው። በመካከላቸው መለያየት እንዳለ ከሰማ በኋላ ትባረካላችሁ፣ ትጸድቃላችሁ፣ ትቀደሳላችሁ፣ ትሻገራላችሁ ሊላቸው አልፈለገም። ይሄ መለያየት ተገቢ አይደለም። ክርስቶስ አልተከፈለም። እኛም አገልጋዮች ሰበክናችሁ እንጂ አልሞትንላችሁም፣ አልተሰቀልንላችሁም። ከማናችንም ጥላ ስር ልትሰለፉ አትችሉም። ታመልኩ እንደሆነ ትኖሩ እንደሆነ በእግዚአብሔር ፍቅር ውስጥ ትኖራላችሁ፣ በእግዚአብሔር መንግሥት ውስጥ በአንድነት ትኖራላችሁ። መለያየት ከእግዚአብሔር አይደለም ብሎ ጠንከር ያለ መልእክት ጻፈላቸው፣ መከራቸው፣ ገሰጻቸው። ስለዚህ አገልጋዮች በሁለተኛ ደረጃ በምናገለግለው ህዝብ ላይ ትኩረታችንን ልናስቀምጥ ይገባል። ካልሆነ እንሳሳታለን፣ እናሳስታለን። በግምት ማገልገል ለዘወትር ተገቢ አይደለም። ጌታ ይባርካችሁ።